እለታ ሐሙስ ጥቅምት 6 ቀን 2018 ዓ.ም ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህርማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወደ አደረግነው የሀገር ውስጥ መረጃችን እናልፋለን። የትግራይ የጸጥታ ኃይል አባላት ያነሱትን ጥያቄ ለመመለስ መወሰኑን የትግራይ ክልል ጊዜያዊ አስተዳደር ካቢኔ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ የትግራይ የጸጥታ ኃይል አባላትን መብትና ጥቅሞችን ለማስከበር ያስጠናውን ክልላዊ ጥናት ተግባራዊ እንዲሆን መወሰኑን አስታውቋል። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል ጥቅምት አምስት ቀን 2018 ዓ ም ባወጣው መግለጫ የሰራዊት አባላቱ ያነሱት የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ለማዘጋጀት ተዘጋጅተናል ሲልም አስታውቋል። ካቢኔው ጉዳዩ የሚመለከታቸው አካላት የጸጥታ ኃይሎች አባላት መብትና ጥቅማቸውን ለማስከበር የተረቀቀውን ደንብ ተግባራዊ እንዲሆን የሚያስችል መመሪያን እንዲያወጡ መወሰኑን የጊዜያዊ አስተዳደር ኮሚኒኬሽን ቢሮ ገልጿል። የካቢኔው ውሳኔ የተሰማው የትግራይ ኃይል አባላት ለሶስት ቀናት በአራቱም አቅጣጫ መንገዶችን ዘግተው ተቃውሟቸውን ማሰማታቸውን መቀጠላቸውን ተከትሎ ነው። የአካባቢው አስተዳደር መንገዶችን የዘጉ የትግራይ ኃይል አባላትን ለማረጋጋት ጥረት መረዳት ቢያደርግም ከክልሉ ፕሬዝዳንት ከተላኩ አመራሮች ካልሆነ ለአካባቢ አስተዳደሮች ቃላችንን ለመስጠት ፈቃደኛ አይደለንም በማለት ከልክለዋል። በዚህም ቃላቸውን ጸንተው በግራና በቀኝ የተጓዙ መኪኖችን በማስቆም በርካታ ተጓዦች እንዲንገላቱ ተደርገው ቆይተዋል። ተቃውሞውን ተከትሎ የተዘጉ መንገዶች እስከ ትናንት ዘጠኝ ሰዓት ተኩል ድረስ ለተሽከርካሪዎች አገልግሎት እንዳይሰጡ ታግደው ቆይተዋል። ይህ በእንዲህ እንዳለ የውዝፍ ደመወዝ ጥቅማጥቅም ያነሱት የቀድሞ ተዋጊዎች ለተከታታይ ቀናት ከመቀለ ወደ ውቅሮና አድግራት እንዲሁም ከመቀለ ወደ መሆኒ፣ አራያ፣ አላማጣ ከተሞች የሚወስዱ መንገዶችን ዘግተው እንደነበረ የክልሉ የዜና ምንጮች ዘግበዋል። ኢትዮጵያ ሪፎርሙ የሚጠይቀውን ከፍተኛ ውጪ ለመሸፈን ዓለም አቀፍ የገንዘብ ተቋማት ተጨማሪ ብድርን ጠየቀች። ኢትዮጵያ ከፍተኛ ውጪ እያስወጣ ለሚገኘው የኢኮኖሚ ማሻሻያ የሚሆን ተጨማሪ የፋይናንስ ድጋፍ እንዲደረግላትና በአነስተኛ ወለድ የሚከፈል ብድር እንዲሰጧት ዓለም አቀፍ የገንዘብ ተቋም አይኤምኤፍን መጠየቋን ገልጻለች። በገንዘብ ሚኒስቴር አቶ አህመድ ሽዴ የተመራው ልኳን በደቡብ አሜሪካ ዋሽንግተን ዲሲ በመካሄድ ላይ ባለው የዓለም የገንዘብ ተቋማትና የዓለም ባንክ የጋራ ስብሰባ ላይ በተጓዳኝ ከአይኤምኤፍ ምክትል ማኔጅመንት ት ዳይሬክተር ጊኒ ክላስ ጋር ውይይት አድርጋለች። በዚህም ሚኒስቴሩ አህመድ ሽዴ በሀገር በቀል ኢኮኖሚ ማሻሻያ የተደረጉ ጉልህ ውጤቶችን በተለያዩ የዋጋ ግሽበቶች ከመቀነስ የወርቅ ዋጋ ከመጨመርና የተሻሻሉ የንግድ ከባቢን ከመፍጠር አኳያ የተገኘውን አበረታች ውጤት ለዓለም አቀፉ የገንዘብ ተቋም ምክትል ዋና ዳይሬክተር አብራርተዋል። ይሁን እንጂ እነዚህና ሌሎች ማሻሻያዎች ቢኖሩም የኢትዮጵያ ኢኮኖሚ ማሻሻያ ከፍተኛ ወጪ እየጠየቀ በመሆኑ ማሻሻያውን ለማስቀጠልና ከአፍሪካ ግዙፍ ኢኮኖሚ መካከል አንዱ የሆነውን የኢትዮጵያ ኢኮኖሚ ለመደገፍ ከኢኮኖሚ ፍላጎቶች መጠን ተመጣጣኝ የሆነ አነስተኛ ወለድ የሚከፈል ተጨማሪ የፋይናንስ ድጋፍ እንዲደረግላት ሚኒስቴሩ አህመድ ሽዴ መጠየቃቸውን ገንዘብ ሚኒስቴር ገልጿል። ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ህጋዊ አማራጮችን ሊከተሉ እንደሚችሉ ገለጹ። ኢትዮጵያ በየጊዜው ያልከፈለቻቸው የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪ ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጮችን ሊከተሉ እንደሚችሉ ማስታውቀዋል። ሚኒስቴር የብድር አከፋፈል ሁኔታን ለማስተካከል ሲካሄድ የቆየው ድርድር ያለስምምነት መጠናቀቁን ያሳወቀው ባለፈው ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ ነው። በፈረንሳይ ፓሪስ ከተማ የተካሄደው ድርድር ላይ የኢትዮጵያ ልኡካን ዋይት ኤኪን ዚን የተሰኘ የህግ አማካሪና ላዛርድ የተሰኘ የፋይናንስ አማካሪን ይዞ ቀርቧል። የቦንድ ገዢን የወከሉት የአበዳሪ ኮሚቴ በተመሳሳይ ድርድር ላይ የተገኙ የህግ አማካሪና የፋይናንስ አማካሪዎች ጋር የተገናኘ እንደሆነም ተመላክቷል። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎች በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደምትቆይ የገንዘብ ሚኒስቴር በመግለጫው ላይ አስፍሯል። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱም ተነግሯል። የህግ እርምጃን ጨምሮ ሁሉንም አማራጮች እያጤነ መሆኑንም ማሳወቁን ሮይተርስ የዜና ወኪል አስነብቧል።

ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እነሆ የምስራች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 እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በማዳጋስካር በተነሳው ወጣቶች አመጽ ፕሬዚዳንቱ ተክቶ ወደ ስልጣን የመጣው የወታደር መኮንኖች ስብስብ የወጣቶችን ፍላጎት እንደሚያሟላ ቃል ገባ። ስራ አጥነት፣ ሙስናና የኑሮ ውድነት ዋነኛ የተቃውሞ መነሻ አድርጎ በተነሳው ከአውሮፓውያኑ 2000 በኋላ በተወለደውና በእንግሊዝኛ አፍ ጄን ዜድ በመባል የሚጠራው ወጣቶች አመፅ በማዳጋስካር በተነሳው አመፅ ፕሬዚዳንቱ ባልታወቀ ስፍራ መሰወራቸውም ታውቋል። ይህንን ተከትሎ ወደ ስልጣን የመጡ የተመረጡት የወታደራዊ መኮንን ስብስቦች የንቅናቄውን አማራጮች በመሆናቸው የወጣቶችን ፍላጎት አሟላለሁ ማለታቸውንም ተሰምቷል። ለሳምንት በቀጠለው የማዳጋስካር ወጣቶች ተቃውሞ በመጀመሪያ ማሻሻያ ጊዜ ስጡኝ በሚል ወጣቶችን ለምነው ያልተሳካላቸው የሀገሪቱ ፕሬዚዳንት አንድሬድ መንበራ ስልጣናቸውን ለቀው ደህንነቱ ወደ ተጠበቀ ያልታወቀ ስፍራ ተወስደው መሰወራቸውም ተገልጿል። ይህን ተከትሎ ለሳምንት በቀጠለው የወጣቶች ተቃውሞ የወታደራዊ መኳንን ስብስቦች ወደ ስልጣን መምጣታቸውን በትናንትናው ዕለት አስታውቀዋል። ወታደራዊ ክንፉ ከቅርብ ጊዜ ድረስ የፕሬዚዳንቱ ደጋፊ የነበረ ሲሆን አሁን ግን ተገላቢጦሹ የወጣቶች ሰዎቹ ደጋፊ በመሆን መፈንቅለ መንግስት ተካሂዷል ብለው ባያምኑም ፕሬዚዳንቱን ገልብጠው ስልጣን ይዘዋል። ወጣቶቹ የንቅናቄ መሪና አመንጭ እናንተ በመሆናችሁ ፍላጎታችሁን አሟላላችኋለሁ ማለታቸውን ዓለም አቀፍ መገናኛ ብዙኃን ዘግበዋል። በመጨረሻ እስራኤል ወደ ጋዛ የሚገቡ የእርዳታ አቅርቦት ቁጥሮችን መገደቧ ተገለጸ። የተባበሩ መንግስታት ቃል አቀባይ እስራኤል ወደ ጋዛ የሚገቡ የጭነት መኪናዎችን ቁጥር እንደምትቀንስ ማሳወቋ ተናግረዋል። የእስራኤል ባለስልጣናት እስካሁን በተለቀቁ የሟች ታጋቾች ብዛት የተነሳ ወደ ጋዛ ይገባሉ ተብለው የሚጠበቁ የሰብአዊ ድጋፍ መኪኖች ቁጥር እንደሚቀንስ ወይም ደግሞ እንዲዘገይ ለማድረግ ለተባበሩ መንግስታት ማሳወቋን የመንግስታቱ ድርጅት ቃል አቀባይ አስታውቋል። በጋዛ የሚገኘው የተባበሩ መንግስታት ድርጅት ሰብአዊ ጉዳይ ማስተባበሪያ ቢሮ ኦቾ ቃል አቀባይ ቻጊን የእስራኤል ባለስልጣናት እስካሁን በእስር በተለቀቁ የታጋቾች ቁጥር ምክንያት የሚቀንሱ የጭነት መኪናዎች ቁጥር እንዲዘገዩ ወይንም እንዲቀንሱ ለተባበሩ መንግስታት ድርጅት አሳውቃለች ወይ የሚለውን ጥያቄ ከጋዜጠኞች ቀርቦላቸው ነበረ። ለቀረበላቸው ጥያቄ ምላሽ የሰጡት ቃል አቀባዩ ከእስራኤል ባለስልጣናት ጋር በዚህ ጉዳይ ላይ ተወያይተናል። በእርግጥ ተወያዩ ወገኖች በተኩስ አቁም ስምምነት ውስጥ የተጠቀሙትን ሀሳብ እንዲያከብሩ እንደሚያበረታቱም ገልጸዋል። እንዲሁም በእስራኤል ለተባበሩት መንግስታት ድርጅት ከሮብ ጀምሮ ሶስት መቶ የእርዳታ መኪኖች ብቻ እንደምትፈቅድም አስታውቃለች ብለዋል። እስራኤል ስምምነት ላይ ከተደረሰችባቸው ቁጥሮች ግማሾቹ ወደ ጋዛ እንዲገቡ እንደምትፈቅድና ልዩ ፍላጎት ካልሆነ በስተቀር ነዳጅ ሆነ ጋዝ ወደ ጋዛ ክልሎች እንደማይገቡም ገልጻለች።